እኔ እኔ እናት እንዳትቀጭ፣ እኔ እኮ ይዞኝ እኮ ነው፣ የግፍት ነገር እንጂ ጨራሽ መጣት አልፈልግም እኔ እንጂ። ወይኔ ወይኔ ኧረ ምንድን ነው? ኧረ ምንድን ነው?

አማኒን ጠራው አረ ብሮ የሱ ቢመጣ ማለት ይ ነበር እዚ ቆያ ሽ እንደሆነ ሽሂደን ንገረን። በሶስተኛው ቅጣት መቅናት አይቻልም። እንደኔ ሄለንን ለምታፈቅሩ ከባድ ቅጣት ነው። ቻናሌን ደግሞ ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ ማድረግ አትርሱ። ሩቲ

ሩበዱእብሔርትሪፕነቤዛ የሆነ ነገር አድርጋ ነው እንጂ እስካሁን ድረስ ሄለን ሚጥሚታው እያቃጠላት ነው። እስኪ ፊቷን ተመልከቱ።

እንዴ፣ እኔ ብቻ ነኝ ታዲያ የምቀጣ? አንቺ አቤኔን ታደርጊያለሽ። ተናገርኩ የእኔ ናት። አንድ ቀን ዞሮ ዞሮ እንትን ይላል እኮ አንድ ቀን አንድ ቀን ይቆያል። ስለዚህ ስወጣ አንድ ቀን ይቆያልብሽ መጥቼ

ቲክቶክ ይላል እንዴ? ቲክቶክ ስቶሪ ምን ይጠቅመሃል? አንተ የምን እስቶ- አይሺ ነው እንጂ ብሩዬ። በግሬስ የአቡዬ ተብዬ በቀይር ብቅርጽ በግሬስ እንዴ! ኧረ ቴዳ ስቶሪ ላስደርግ ነው ቴዳዬ። ይቺ ልጅ ላይ ክራሽ ነበረብኝ ብሩዬ

ድርብ ደስታ እኮ ድርብ ደስታ። እኔ እንዲሁም የጊፍቱ የጊፍቱ እያስደሰተኝ አይደለም። አሁን ስቶሪ የሚደረገው ነው ደስ የሚለኝ። ጊፍቱ አላስደሰተኝም። ይሄን የሚጋብዘኝ እኔ አገባታለሁ። አታገኛትም። በቃ

አይደለም። እኔ እኮ ያው ዘፈኑ ገርሞኝ ነው። አቤኒ ልብስ እንኳን ሲላት ገርሞኝ ነው፣ ፍቅረኛ እንደሆን ሲል። ይህ ደግሞ ራንሰምም ሰርታበታለች እንዴ? ነው ስሩበት ተብላችሁ ነው እንዴ አፍላ ፍቅር?